የለችም ብላችሁ ይህን ፀያፍ ስራ የምትሰሩ ከሆነ ህይወታችሁ እመኑኝ አደጋ ላይ ነው። አንደኛ ከስራችሁ ገበታ ትፈናቀላላችሁ። ሁለተኛ እስር ቤት የምትገቡ ትችላላችሁ። ሶስተኛ ደግሞ አገር ሊያሳፍሯችሁ፣ ብሎክ የትም እንዳትሄዱ በቃ እቺ የትም አረብ ቤት ገብታ እንዳትሰራ ብለው አምስት አገራት ብሎክ አድርገው እናንተ ሊሸኟችሁ ይችላሉ። አያቸው ከዚህ ሀገር ብትባረሩ ሌላ ሀገር እንዳትሄዱ አድርገው ይሸኟችኋል ማለት ነው። ወዶቼ ባካችሁ ራሳችሁን ጠብቁ። ይህ ቪዲዮ የሚጠቅመው አብዛኛው አዲስ ኮንትራት ቤት ለሚመጡ እህቶቼ ነው። ለእነሱ እንዲደርሳቸው ላይክ አድርጉ፣ በቅንነት ማለት ነው። ቪዲዮ እንደተመለከታችሁት ነው፣ መዳም የለችም ብላ ፍሪ ሆና ሱሪዋን አውልቃ እያወራች ነው ስልክ ማለት ነው። ይሄ የተለቀቀው ቪዲዮ ከካሜራ ላይ ተቀንጭቦ ነው ማለት ነው። የትኛው መዳም ክላስ ነው ይሄ? ኦኬ፣ የራሳችሁ ክላስ እንደፈለጋችሁ ሆኖ ችግር የለውም። ድብቅ ካሜራ ሊኖር ይችላል። ግን ይሄ ክላሳችሁ ነው አታቁም፣ እንዳለም አንበል ግን የመዳም ክላስ ገብታችሁ ምንም ነገር እንዳታደርጉ? በቃ ኦኬ። እነሱ ሲሄዱ ከራባችሁ ብሉ፣ ኢስራፍ ሳይሆን ብሉ፣ ጠጡ፣ እረፉ፣ ስራችሁን በአግባቡ ስሩ እንጂ እሱ የለች እኔ ያው የሚገርማቸው ነገር ቲክቶክ ቪዲዮ የምቀርሰው ውጭ ላይ ነው። ለምን በደም ስራት ሄድም ቤት ውስጥ ጥናት ድምፄን ማውጣት አልፈልግም፣ ስራዬን ማውጣት አልፈልግም። በቃ ከስራዬ ምንም የሚበልጥ ነገር የለም። ማንም ከስራ የሚበልጥ ነገር የለም። ልንገራችሁ ማለት ነው። አሁን ላይ እንደ ድሮ አደለም። በየቤቱ በየቤቱ ድብቅ ካሜራ አለ። ኦኬ ካሜራ ይኖሩ ችግር የለው። የእነሱ ነገር እንዳሰብኩ እነሱ ክላስ ማንኛውም ቪዲዮ እንዳትቀርጹ። የእነሱ እንኳን ልብስ የሚለብሱ የሚፖስቱ አሉ። ይህ ሞኝነት ነው። የሚገርማችሁ፣ ቲክቶክ ባደጌ ነው። አሁን እኔ የእናንተ ቁጥር ካለኝ እናንተ የምትፖስቱት ነገር እኔ ጋር ይመጣል፣ አያቸው። የመዳም ቁጥር የሌለው ሰው አለ እዚህ ውስጥ? የለም። የመዳም ቁጥር አላችሁ፣ እሷ የእናንተ ቁጥር አላት። የእሷ ነገር ቀርጻችሁ ወይም የእሷ ነገር ለብሳችሁ ብትፖስቱት አላጦ ሊደርሳታል። አንደኛው አንድ ኢንተርኔት ነው የምትጠቀሙት። በተለይ የነሱ ልብስ የነሱ እነሱ ምንም አይነት ነገራቸው መቅረጽ አይፈልጉም። ይቀርጻሉ፣ እንደነሱ የሚቀርጽ መቅረጽ የሚወድ የለም፣ ነገር ግን አይፖስቱ። ኦኬ። ስለዚህ እነሱ የማይፖስቱት ነገር እናንተ አታድርጉት። እስቲ እንደኛ ማለት ነው፣ ለምሳሌ ወይም አንቺ ወይም እኔ እኔ በሌለሁበት ሰራተኛዬ የኔ ክላስ ገብታ እንደፈል እኔ ስለሌለሁ ብቻ። እኔ ካለሁ እኳ አታደርገውም። እኔ ካለሁ የምታደርገው ከሆነ ሰራተኛዬ ችግር የለው፣ ግን እኔ ስለሌለሁ ብቻ እሷ እሷ ስለሌለች ብላ ከላሴ እንደፈለገች እኔ መቅረጽ የማልፈልገው ነገር እንደፈለገች ስትቀርጽ ደስ አይለኝም። አረቦች ብቻ ሳይሆኑ እኛ ሀበሾችን ብንሆን ይሄ ነገር በኛ ላይ ቢሆንም የሚያስጠላ ነገር ነው። ስለዚህ እናንተ ያላችሁት ኢትዮጵያ አይደለም አረብ ሀገር ነው ያላችሁት። እስከሚያልፍላችሁ ድረስ የወጣችሁበትን ዓላማ እስክታሳኩ ድረስ በክብር እና በፍቅር መስራት አለባችሁ። ገብታችኋል? በክብር ጉዳይ አይደለም። ይሄ ይሄ እነሱ መቅረጽ የማይፈልጉ ነገር አትቅረጹ። አንዳንዶቹ እንኳን ክላሳቸው ኩሽና ላይ እንኳን ቪዲዮ እንድትቀርጹ አይወዱም። በተለይ አዲስ የምትመጡ ነው ይህን ስህተት የምታደርጉት ማለት ነው። ለምትጠቁት እያንዳንዱ ነገር በጣም ተጠንቀቁ። ኦኬ ባለፈው እንዳውም ማለት ነው የቪዲዮ ሰምታችሁት ሊሆን ይችላል። ቲክታክ ላይ ክላሷ ላይ ድብቅ ካሜራ አስቀምጣበታለች። ከወንድ ጋር ራቆቷ ታወራለች። በውራት ብቻ ሳይሆን ምን ብዬ እንደምነግራችሁ አላውቅም? እንዴት ነው ባሌና ምስተኝቶ አብሮ ግንኙነት ሲያደርግ የሚያወጣው ድምፅ ታወጣለች። ማታ ማታ በጣም የሚያስጠላ ድምፅ ብላ መዳም፣ ወላሂ ነው ምላችሁ። ቀን ጨባርጌ ቪዲዮን አሰማችኋለሁ ብላ መዳም እዩ ተናገረች ማለት ነው። ልጅቷም አመነች፣ ቪዲዮ ተፖስቷል። አዎ አወራለሁ የሆነ ወንድ ብላ አመነች ማለት ነው። አያችሁ ሀተ እንኳን የራሳቸው ክላስ ላይ እናንተ ክላስ ላይ ድብቅ ካሜራ አስቀምጣሉ። ለምታደርጉት እያንዳንዱ ነገር ተጠንቀቁ ለማለት ፈልጌ ነው። ሁላችንም እናንተ ብቻ ሳይሆን እኛም እንጠንቀቁ ወይም ደግሞ ክላሳችን ላይ ብዙ ጊዜ አሁን ክላሴ ላይ ራቆቴ ራቆቴ ላይ በአንድ ብቻ ነው ለብሰው ክላሴ ላይ ማለት ነው። ኦኬ፣ ይሄ ክላሴ ነው። ግን እኔ ደግሞ ካሜራ እንደሌለና እንዳለ አጣርቼ ነው። እናንተ ደግሞ ያንን እንትን ከግምት አስገብታችሁ ክላሳችሁ ላይ ይኑር አይኑር አጠሩ ህተ ሽንት ቤት ውስጥ በአሁኑ ሰዓት ያደርጋሉ። በእርግጥ መዳሞቹ ሳይሆኑ ሽንት ቤት የሚያደርጉት ወንዶቹ ናቸው። ወንዶቹ እናንተን እንትን ማለት መተናኮል ምናምን ከፈለጉ ሽንት ቤት ያደርጋሉ። ከማብራት ጋር ኮንታክት ያደርጉታል። እናንተ ሻር ውስጡ ምናምን ራቆታችሁ ከዛ በዛ ቪዲዮ ሊያስፈራራችሁ ይችላሉ። እንዳሰማቸው ፖስቱ ወይ አንዱ መጥቶ ይሄው በካሜራ የሆነ ጊዜ አንድ ሹፌር አለ። ከዛ ልጅቷን ይፈታተናታል። እሷ አትፈልገውም፣ እሺ አላለችውም። ከዛ እሱ ምን ያደርጋል? እየተመላለሰ እዛ ቤት ማብራት ምናምን ይገጣጠማል። ምን አረገባት? እምቢ ስትለው ማብራት ውስጥ ካሜራ አደረገባት። ካሜራው ሻወር ስትገባ ምን ስትል ሁሉም ነገር ይቀርጻል። ቀጥታ ስልክ ውስጥ ይገባለታል። እሱ ዳውንሎድ አድርጎ በዛ ያስፈራራታል ማለት ነው። አያቸው ሹፌሩ ማለት ነው። አየሽ፣ እሺ የምትኝ ከሆነ እሺ በይ፣ እሺ የማትኝ ከሆነ ደግሞ ይሄንን በዋትሳፕ እልክላቸውና እሷ ናት እንደዛ አይነት ነገር የምትልክልኝ ብዬ ነግራቸዋለሁ፣ ነግርብሻለሁ፣ እዚያ ሀገር እስር ቤት ትበሰብሻለች ብለው አስፈራራት ማለት ነው። ድንገራቸው እና እራሳቸው ጠብቆ ሽንት ቤት ላይም ቼክ አድርጉ ሽንት ቤት ላይም ቼክ አድርጎ ከእንትን ብዙ አፕሊኬሽኖች አሉ፣ ካሜራ ይኑር አይኑር። ሽንት ቤት ውስጥ ካለ ምንም ከስራችሁ የሚያፈናቀላችሁ ጉዳይም የለም። በፕላስተር ወይም ደግሞ በማስቲካ ነገር ወይም በጨርቅ ነገር መሸፈን ትችላላችሁ። ችግር የለውም ማለት ነው። መዳም እራሷ ሽንት ቤት ካረገች ለምን አደረግሽ ለምን ተዘጋ ልትል ትችላለች። ግን ወንዶቹ እናንተ ላይ ካደረጉባችሁ ግን ምንም አይሉም ድጋሚ ክላሳችሁ ካልገቡ ማለት ነው። ስለዚህ አትቀረጹ እነሱ ክላስ ለማለት ነው። ይህን ያህል ነው። እንደ ቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ደግሞ ባሪው ቪዲዮ እንገናኛለን። እንሻላ ተጠንቀቁ፣ አላማችሁን አሳኩ። ሀታ አላማችሁ ብታሳኩም እንደዛ አይነት ነገር እነሱ ክላስ አትዳፈሩ፣ ደስ አይልም በጥቅሉ ማለት ነው። ከራሴ ላይ ገባ። እነሱ ታውቃላችሁ ደግሞ አንድ ነገር ስህተት ካገኙ ሁሌም ስህተት ታረጊያለሽ። በቃ ሁሌም አንድ ቀን ስራ ስህተት ከሰራሽ ሁሌም ስህተት ትሰሪያለሽ። አያምኗችሁ ማለት ነው። ስለዚህ እየተጠናቀቃችሁ፣ ለማለት ያህል ነው። ወሬ አላብዝባችሁ። በቀጣይ ባህሪ ቪዲዮ እንገናኛለን። ወዳችኋለሁ። ባይ።